የምንናገረው ሳይሆን ታች ወርደን ስለምንዳስስ ጥሩ ነገር አለ። ይሄ ጥሩ ነገር የማስቀጠል ያለማስቀጠል የኛ ትልቅ ኃላፊነት ነው እንደ አመራር ማለት ነው። ዞን አመራር፣ የወረዳ አመራር፣ የቀበሌ አመራር ይሄ ወሳኝ ሚና አላቸው ማለት ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የቤኒሻንጉል ጉሙዝ ሚዲያ በአሶሳ ዞን ዋና አስተዳዳሪ አቶ እንድሪስ መሀመድ ጋር ቆይታ የሚያደርግ ነው የሚሆነው። አቶ እንድሪስ መሀመድ በኋላ የፖለቲካ ታሪካቸው በባንበሲ ወረዳ በተለይ በፓርቲ አፈጻጸም ዙሪያ ላይ በርካታ ስራዎች የሰሩ ለሰባት ዓመታት ያህል እንዲሁም ደግሞ በዋና አስተዳዳሪነት እዛው ባንበሲ ወረዳ ላይ ለሁለት ዓመት ሲያገለግሉ የነበሩ ከ2011 እስከ 2013 ዓ ም ደግሞ በአሶሳ ዞን በምክትል አስተዳዳሪነት ሲያገልግሉ ቆይተው ከ2013 አሁን እስካለንበት ሰዓት ድረስ ደግሞ ይህ አሶሳ ዞን ዋና አስተዳዳሪ በመሆን እያገለገሉ ይገኛሉ። በዛሬው ቆይታችን እንግዲህ የቤነሻንጉል ጉሙዝ ሚዲያ ከእሳቸው ጋር ቆይታ የሚያደርግ ነው የሚሆነው። በ2017 በርካታ ስራዎች የተከናወኑበት ጊዜ ነበረም አሶሳ ዞን እንደሚታወቀው የሰላሙ የጸጥታው የኢኮኖሚ እንቅስቃሴ የሚታይበት ዞን ነው እሱን በተመለከተ ዳሳ የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ በቀጥታ ወደ እንግዳ ይዣችሁ እጓዛለሁ አመሰግናለሁ ሁሴን፣ እንደ ሚዲያ ተቋም በጣም ትልቅ ምስጋና አለኝ። ምስጋና ደግሞ በአሶሳ ዞን ሕዝብ ስም ለማቅረብ እፈልጋለሁ። እንግዲህ አሶሳ ዞን እንደሚታወቀው ከክልሉ ትልቁና ሰፊ የተለያዩ ማህበረሰብ ክፍል የሚኖርበት የተለያዩ ብሔር ብሔረሰቦች ተቻችለው በሰላም በልማት ላይ አትኩሮ አጠቃላይ የልማት ኮሪደር የሚባለው ትልቁ ዞን አሶሳ ዞን ነው ማለት ነው። በጀት ዓመቱ ምን ስኬቶች ተገኙ የሚለው ላይ ሊጀምርና ከስኬቶቹ አንጻር ስንመለከት እንግዲህ በጀት ዓመቱ መጀመሪያ የመንሰራራት ዓመት ነው ተብሎ ማንሳት ይቻላል። ከዚህ አንጻር ሶናችን መጀመሪያ ደረጃ በማዕድን እና በግብርና ስራ የሚተዳደር ሕዝብ ነው ያለን። እቅዶቻችንም እዛ ላይ የሚያተኩሩ ነው የሚሆኑ። ሶ ከበጀት ዓመቱ አንጻር የተፈጸሙ ትልልቅ ስራዎች በሚመለከት ከልማት ስራዎች አንፃር ግብርና የመጀመሪያ ደረጃ የሚይዝ ቀጥሎ ማዕድን ነው። ከግብርና አንጻር ኢቨን ከክልሉ በተለያዩ አመታት በዝርዝር የተቀመጡ አፈጻጸሞች አሉ። ነገር ግን የ2017 አፈጻጸማችን በጣም ከክልሉ 90 ፐርሰንት እና ከዛ በላይ የሚይዝ ዞናችን ትልልቅ የልማት ኮሪደር የሚባሉ ወረዳዎች አሉ ፖቴንሻል ያላቸው እንደነ አብርሃሙ፣ እንደነ ባንባሲ ወረዳ፣ እንደነ ኡራ ወረዳ፣ እንደነ ሆሞሻ የሚባሉ ወረዳዎች ነቡልድግሉ ከግብርና አንጻር ሰፊ ድርሻ የሚይዙ ናቸው። ከእቅዳችን አንፃር አጠቃላይ መቶ ፐርሰንት ማለት ይቻላል ከግብርና ስራው ፈጽመናል። ከእቅዳችን አንፃር ከዛም ባለፈ ምርትን በሚመለከት አይደለም ለዞናችን የሚበቃ ለክልሉና አለፍ ብለውም ደሞ ለጎረቤት የሚበቃ ምርት ተመርተዋል። ይሄ በተጨባጭ ያለ ነገር ያቀድናቸው እቅዶች መቶ ፐርሰንት ተፈጽሟል። የሚመረቱ ምርቶች በሚመለከት በቆሎ፣ ማሽላ፣ ጤፍ ይመረታል። ኩራተር የሚመረትበት ነው። በአሁኑ ሰዓት ደግሞ የሰርቪሴትን በክልላችን ወይም በዞናችን በስፋት የሚሰራበት ስፔሻሊ ደግሞ በአሁኑ ሰዓት ደግሞ የሚመረቱ ምርቶች እንደ ድሮ ሳይሆን በመንጠባጠብ ሳይሆን በጉታ ገጠም የሚመረቱ ምርቶች ናቸው። ሁሉም ማለት ይቻላል የበቆሎ ጉታ ገጠማለ፣ የማሽላ ጉታ ገጠማለ፣ የአኩሪ አተር እንደዚህም የሚመረቱ የጥራጥሬ እና የነዚህ አንቄ ሰብሎችም በስፋት ተመርተዋል። ከተፈጥሮ አደጋም ፈጣሪ ታድጎልን በአሁኑ ሰዓት ዞናችን ራብ የለም ማለት ይቻላል። ይሄ ደፍሬ የምናገረው ነገር ነው ማለት ነው። አለለ ለዞኑ ለጎረቤት የሚበቃ ምርት ተመርተዋል ማለት ነው። ከግብርና ስራዎች አንጻር ሰፊ ስራዎች ተሰርተዋል ማለት ነው።

የማዕድን ስራዎችን የሚመለከት ነው። እንደሚታወቀ ቀደም ሲል በክልሉ በነበሩ ችግሮች የእኛ ዞን እንጻራዊ ሰላም ነበር። እንጻራዊ ሰላሙን ተክለን ወደማይነቀልበት ወደማይንቀሳቀስበት እያደረግን እንገኛለን። ከዛ መሰረት በማድረግ ከልማት ስራዎች አንጻርም ይሄ የማዕድን ስራ ወርቅ አለ፣ እብን በረዳ አለ፣ እጣን አለ። በሲፋት ተመርቷል በተለይ ጣን ኩርሙክ አብርሃሙ መንጌ ሹልቀለ በስፋት ተመርተው በዚህ ስራ ላይ የተሰማሩ አካላት መኪና ሳይቀር ሌሎች ሳይቀር ከፍተኛ ባለነዋይ መሆን ጀምረዋል ማለት ነው። በሌላ መልኩ ወርቅን በሚመለከት ዘንድሮ ዓመት በተለይ እስከ አስረኛ ወር እስከ አስረኛ ወር ከባቢ ምናልባት አሁን ያለው የሁለቱም ወርቅ አፈፃፀም ባላቅም ወደ ሃምሳ ኩንታል ወርቅ ወደ ብሔራዊ ባንክ ከገባው ውስጥ 98 ፐርሰንት ማለት ይቻላል የአሶሳ ዞን። ምክንያቱም አንጻራዊ ሰላም ነበረ። ከአንጻራዊ ሰላም ባለፈ መንግስት በተለይ በብልጽግና ጊዜ ለዚህ ዘርፍ የተሰጠውን ትኩረት ከፍተኛ ስለሆነ ከዛም ባለፈ የኢኮኖሚ መሻሻያ ሲደረግ ደግሞ ከዚህ በፊት የነበረው አፈጻጸሞች እዚህ ዓመት ደግሞ ከዛ በበለጠ እንትን የሆነብን ምናልባት በእርግጠኝነት መናገር የሚችለው እስከ አሁን ሰባ ሰማንያ ኩንታል መግባታችን አይቀርም። አፈጻጸሙ በጣም በከፍተኛ ሁኔታ ይሄ ምነግሬ አፈጻጸም የሃምሳ ኩንታሉ እስከ ዘጠነኛ ወር ስምንተኛ ወር አካባቢ የነበረው አሁን ይጨምራል። ስለዚህ እንግዲህ ይህ ሰር ድሮ አይታወቅም ነበር በባህላዊ በሌሎች እንደዚሁ ኢፌን ከነበረው ስርዓት ያለፈውን ስርዓት። እዚህ ዘርፍ በጣም ጫን አድርጎ ነበረ። እኛ አካባቢ ላይ ምርቱ ከፍተኛ ሁኔታ እየተመረተ ያለ መመረት ሲገባው ጫን ተደርጎ በግለሰቦች ነበረ ወርቃ ማዕድን ብሎ ወርቅን ሲዘረፍ ነበረው። አሁን ግን ከለውጡ በኋላ በተለይ በአመታቱ በቁጥር የሚቀመጡ ነገሮች በኋላ ሰጣቸዋለሁ በቁጥር ነገር ግን ለየት ያለ አፈጻጸም ደግሞ በዚህ አመት ነው የተፈጸመው እና ይሄ ውጤት የብልጽግና ፓርቲ ትሩፋት ነው ማለት ይቻላል። ለምን ለውጡ ከመጣ በኋላ እያንዳንዱ ክልል የራሱን ሪሶርስ መጠቀም አለበት። ክልሎች ነጻ ሆኖ እቅዳቅደው ማህበረሰባቸውን መቀየር አለባቸው ሲባል የክልላችን ፕሬዝዳንት በዚህ ላይ ትልቅ እንትን ኢኒሽቲቭ ነው የሰራ ማለት ነው። በራሱ ህግ አውጥቱ፣ በተለይ አነስተኛ ኢንተርፕራይዞች በማደራጀት ይሄ ወርቅ በአነስተኛ ኢንተርፕራይዞች የተመረተ ለብሔራዊ ባንክ እየቀረበ ማህበረሰቡ ደግሞ ተቀይሯል። ኮርሙክ ብንሄድ ያለው ለውጥ፣ ወሹልቃ ላይ ብንሄድ፣ መንጌም አሁን የተጀመሩ አሶሳም ቢሆን እዚህ አሶሳ በርካታ ቤቶች በመግዛት በመገንባት እዚህ ፊት ለፊታችን የሚታዩት ሌላኛው ደግሞ በርካታ መኪኖች ፕሬዚዳንቱ የሚሄድበት መኪና ቢታዩ አሁን አሁን አንድ ባለሀብት የሚሄድበት መኪና ጋር አይገናኝም። ይሄ ለውጥ ማህበረሰቡ የተፈጠሩ ኢኮኖሚ መነቃቃት ከፍተኛ ነው። ስለዚህ በወርቅ በኩል ከፍተኛ ምርት ተመርቶ ለብሔራዊ ባንክ አቀርበዋል፣ ለሀገሪም ጠቅመዋል፣ ለማህበረሰቡም ከፍተኛ የኢኮኖሚ መነካከት ፈጥረዋል ማለት ነው። ከዚህ አንጻር ይሄ ዘርብ ለወደፊቱ ደግሞ ለማዘመን እየተደረገ ያለው ጥረት አለ። በተለይ ኩርሙግ ላይ ትልቅ ካምፓኒ አለ። ይሄ ካምፓኒ ደግሞ ሲያመርት ለቀጣይ መሪነቱን እንይዛለን ማለት ነው። ሌላው በዞኑ ወረዳዎች ቁጥር ተጨምሯል፣ የቀበሌዎችም ቁጥር ተጨምሯል። የወረዳና የቀበሌዎች ቁጥር መጨመር በኢኮኖሚው፣ በፖለቲካው እና በማህበራዊ ዘርፉ ላይ የተገኙ ውጤቶች ያስገኛቸውን አንድምታዎች እስኪ እነሱን በተመለከተም መረጃ እንዲሰጡም ስለፈለግም ነው። የለውጡ ትሩፋት አንዱ የሆነው ከዚህ ቀደም የወረዳዎች መስፋፋት፣ የቀበሌዎች መስፋፋት ይሄ ነገር አልነበርም፣ አልተለመድም። በህግም ታስሮ ነበር። ከዚህ በፊት ታፍነን ነበር። አሶሳ ብንወስድ ሶስት ወረዳ መሆን የሚችል ነው። በአንድ በኩል እስከ መቶ 8 ምናምን ቀበሌ የነበረበት ወረዳ ነው። እዚህ አካባቢ ላይ ማህበረሰቡ መጠቀም አልቻለም። ማህበረሰቡ ማግኘት የነበረበት ልማት ሳያገኝ ነው የቆየ በዚህ ባለፉት ስርዓታት ማለት ነው። በብልጽግና ፓርቲ ግን ክልሎች በተለይ የፌዴራሊስም ጥቅም የፌዴራሊስም ትክክለኛ ፌዴራሊስም በመገንባት ላይ ያለ ፓርቲ በመሆኑ ብዙ ህዝብ መስዋዕት የከፈለበት ጥያቄዎች ሳይመለስ የነበረበት ሁኔታ ነበር። በዚህ በብልጽግና ጊዜ በለውጡ ጊዜ የተመለሰበት ሁኔታ ነው ያሉ ይሄ ሲመለስ ደግሞ አሶሳ መውሰድ እንችላለን። አሶሳ ለሁለት ወረዳ ነው የተካፈሉ። እንደ ቀላሉ የሚታይ አይደለም በቀላሉ የሚታይ ነገር አይደለም። ለምሳሌ አሁን ሲታደራጅ በጣም በርካታ የሚፈልጉ ነገሮች አሉ። ነገር ግን ሁለቱ ሲናካፍል ሁለቱም ወረዳዎች ወረዳው ከስፋት አንፃር ከምን አንፃር ፖቴንሻል የነበረው ፖቴንሻል ቀላል የሚባላል ግን ሲታይ አልነበር። አንዱ ትሩፋቱ ምንድ ነው? ፖቴንሻሉ መታየት ጀምረዋል። ምሳሌ አብራሞ ሲባል ኡራ ሲባል ተብሎ ሲከፋፈል ኡራ የራሱን ፖቴንሻል የሁለቱ ወረዳ ፖቴንሻል ወይ ሶስት ወረዳ ፖቴንሻል ማሳየት ማሳየት ተጀምረዋል። በመስኖ በእርሻም በማዕድን ይባል ሌላኛው አብራሞ አብራሞ በሀገር አቀፍ ደረጃ የሚታወቅ ነው። በዚህ ማለት ነው። አሁን በምርት ደረጃ ኡራም ቢሆን በሀገር አቀፍ ደረጃ ኢቨን ተሞክሮ ለተሞክሮ ተብሎ በግብርና ሚኒስቴር ለተሞክሮ ተብሎ የተሰመረበት ወረዳዎች ናቸው። እንግዲህ ይሄ በአንድ ወረዳ ስር ብቻ ነበረ ይቺ ፖቴንሻሎች ለማሳየት አልተቻለም። ምክንያቱም የዚህ ያልተማከለ አስተዳደሩ በጣም ፍን ተብሎ ነበረ። ስፋት ያለ ቀበሌዎች አሉ። ሁለተኛ ይሄ ፖቴንሻሉ ማሳየቱ እንዳለ እንደጠበቀ የሆነው ሁለተኛ ማህበረሰቡ መሰረተ ልማት ማገኘት ጀምሯል። የመንገድ መሰረተ ልማት መጠቀም ጀምሯል። የጤና የትምህርት፣ እንግዲህ ይሄ በአንድ ወረዳ ሲም ሲከፋፈል የነበረው አይደርስም ነበር ለብዙ ቀበሌዎች፣ በግሩፕ ነበረ አንድ ጤና ኬላ ሊሰጥ የሚችለው በዛ። አሁኑ ሰዓት ግን ያንዳንዱ ወረዳ ያንዳንዱ ቀበሌ ትምህርት ቤት የሚያገኝበት አንዳንዱ ቀበሌ ጤና ኬላ የሚገነባበት ኢቨን ወደ ጤና ጣቢያም እያደገ ያለበት ሁኔታ አለ። እነዚህ ሁሉ ትሩፋቶች ናቸው። በሌላ መልኩ ማህበረሰቡ በአቅራቢያ አገልግሎት ማገኘት ይችላል ማለት ነው። ተንገላቶ ሲመጣ የነበረው ከየት ከየት ከየት መጥቶ ተንገላቶ የሚመጣና እዚህ የሚቆይ ከስፋቱ አንጻሬ አስተዳደሩ ማስተናገድ የማይችለውን በአሁኑ ሰዓት ዘርፈ ብዙ አገልግሎቶች አሉ። ጠቀሜታ አለው ማለት ነው። የወረዳዎች መስፋፋት ወረዳ ብቻ አይደለም፣ ቀበሌዎችም እንደዚህ በተመሳሳይ አንድ ቀበሌ ቀበሌ መሆን ከሚገባው በላይ የነበረበት በአሁኑ ሰዓት ይህንን ሲስፋፋ ትልቅ ጥቅም ያየንበት ሁኔታ ነው ያለውና ከዚህ አንፃር በጣም በርካታ መገልጸን መጨረስ አንችልም ማለት ነው። እሺ በጣም ነው የማመሰግነው። እንግዲህ የአሶሳ ዞን እንደ ዞን ስናየው በርካታ ብሔር ብሔረሰቦች የሚኖሩበት የአብሮነት መገኛ ነው ብንል ማጋነን አይሆንም። የአሶሳ ዞን እንደ ማህበረሰብ እንደ ህዝብ አኗኗሩ ምን እንደሚመስል አብሮነቱ፣ እሴቱን እስኪ እሱን ቢገልጹልን። ጥሩ ዞናችን የተለያየው ብሔር ብሔረሰቦች የሚኖርበት አንድ ትንሿ ኢትዮጵያ ማለት ይቻላል። እነዚህ ማህበረሰብ ክፍሎች ደግሞ በአንድ እይታ ብቻ አይደለም የምናየው። ልክ እንደ ሌሎች አካባቢ ሳይሆን የምናየው ለምሳሌ የአማራ ብሔረሰብ ብንመለከት እዚህ አካባቢ ላይ ቀበሌዎች ብቻ መኖሩ አይደለም፣ ወይም ማህበረሰቡ መኖሩ ብቻ አይደለም። ከድሮ ጀምሮ፣ ከበርካታ ዓመታት ጀምሮ አብሮ የኖረ በራሱ ጊዜ ራሱ ቀበሌውን የሚያስተዳድር ይሄ እንደ አንድ ማሳያ ራሱ ቀበሌ ማስተዳደር የሚችል ማህበረሰብ ነው። በዚህ ስፔሻሊ አብርሃሞ ጉራ። በአምባሲ ወረዳዎች ላይ በስፋት እዚህ ቀበሌዎች አሉ። ራሳቸው በራሳቸው የሚያስተዳድሩ። በአሁኑ ሰዓት ደሞ ከለውጡ በኋላ ደሞ ፍሪ ሆኖ ለክልሉ ፍሪ እንደሆነ ፍሪ ሆኖ ራሳቸው እያስተዳደሩ በሌላ መልኩ ደግሞ ሌሎች ብሔር ብሔረሰቦች ደሞ እዚ የሚኖሩ ብሔር ብሔረሰቦች እንደ ኦሮሞ ማህበረሰብ። አገው ሳይቀር ትግሬዎች ሳይቀር ጉራጌ ሳይቀር በንግድም በሌላም የተስማሩ። እንግዲህ እነዚህ ማህበረሰቦች አንዱ ሆኖ እንዲኖር ተቻችሎ እንዲኖር የአስተዳደር ስርአት ነው። አስተዳደር ስርአት ነው። አንዱ እኛ እንደ አመራር ህዝባችን አንድ ነው፣ የኢትዮጵያ ህዝብ ነው ብለን ስለምንመራ ነው። አንድ ሆኖ ተቻችሎ የሚኖሩ ከዛ ባሻገር አይተናል። በለውጡ ጊዜ የተከሰቱ ችግሮች እዚህ አሶሳ ላይ በ2010 ተከስቶ ነበር። ዞሮ ዞሮ ችግሩ በአጭር ጊዜ ውስጥ ምክንያቱም ማድረግ አይቻልም፣ እዚህ አካባቢ ላ ማድረግ አይቻልም የሚል ሀሳብ ስላለኝ። ምክንያቱም አብዛኛው በማህበረሰቡ እንደዚህ በጣም እንትን በሆነ ዳይናሚክ በሆነ መልኩ የተሳሰረ ማህበረሰብ ነው። በሃይማኖት የተሳሰረ ነው። በብሄርም ስታየው አብሮ እርስ በራሱ የተጋባ ነው። ደምና አጥንት የተጋመደ ነው። ምንም ማድረግ አይቻልም ይሄ ብእውነሽ እስር ጽንፈኞች የተጀመረው ነገር ወርሳ ይሞላ ነው ተቋጭቶ ያለቀው ማለት ነው። ከዛ በኋላ ግን ያለው ማህበረሰባችን ውስጥ በሰፊው በመንቀሳቀስ በሰፊው በመንቀሳቀስ እኛ እዚህ ቢሮ ብቻ አንለም የምንቀምጡ፣ እስከ ታች ማህበረሰብ ጋር በመውረድ የማህበረሰባችን ትስስር የማህበረሰባችን አንድነት በማጠናከር ዞናችን በዚህ በለውጡ ጊዜ የአንደኛ ሚና ተጫውተዋል ማለት ይቻላል። በተለይ ሰላሙ ጋር ያለው ሲጀመር ራሳችን ሰላም ስንሆን ነው። እኔ ራሴ እንደ ዞን አስተዳደር ሰላም ከሆነ ጭንቅላቴ ሰላም፣ ውስጤ ሰላም ከሆነ መራው ህዝብ ሰላም የሆነ በሰላም እመራዋለሁ። ማህበረሰቡም ያለው እሴት ያለው ትስስር እስከዚህ ያህል ነው። ስለዚህ አንጻራዊ ሰላም ቅድም ሲገልጽ ዝም ብሎ የመጣ አይደለም። መቻቻሉ በጣም በከፍተኛ ደረጃ ያደገ ይሄ ደግሞ ለወደፊቱ አጠናክረን መቀጠል ያለብን ጉዳይ መሆኑ ያሳያናል ማለት ነው። ከዚህ አንፃር የማህበረሰቡ መተሳሰር፣ አንድነት፣ አብሮነት በጣም በጠንካራ መሰረት ላይ የተመሰረተ ነው። ይሄ ምን አመጣ? አንደኛ ለሌሎች ዞኖች አራያ መሆን ይችላል እንደ ክልል። ሁለተኛ ደግሞ ለጎረቤታችን በዚህ በኩል ኦሮሚያ እንጎረበታለን። ባይዘወይ ኦሮሚያ ላይ የነበረው የሰላም ችግር እየተጋፈጠን ነበር፣ አብረን ነበር። በችግር ምክንያት ወደ እኛ የሚመጡትን እየተቀበልን አሁንም ስቲል ከኦሮሚያ ተፈናቀሉ እኛ ጋር አሉ። ከዚህ ጋር ተያይዞ ደሞ ኦሮሚያ ሰላም እንዲሆን በርካታ ስራ ሰርተናል። ከኦሮሚያ መንግስት ጋር ከኦሮሚያ ጎራባች ወረዳዎች ጋር ዞኖች ጋር እስካሁንም እየሰራን ነው ያለ ነው። ምናልባት ለወደፊቱ የሚቀጥር የሚጠነክር የሆነ በሌላ መልኩ ዞኑ ከደቡብ ሱዳን ጋር የሚጎራበት እዚህ አካባቢ ላይ አሁን ቅድም እንደነገርኩ የገንቤላ ማህበረሰብ ሳይቀር እዚህ ያለ የደቡብ ሱዳን እዚህ አለ። በተለያየ መልኩ በሰላም ምክንያት በችግር ምክንያት የሰሜን ሱዳን እዚህ ተፈናቅሎ በስደተኛ ከም ተጠሎ ያሉ አሉ። እንደዚሁ በተመሳሳይ አጎራባች ከመሆኑ ጋር ተያይዞ በተለያየ መልኩ የሚኖሩበት ሁኔታ ነው። የዞናችን ህዝብ የገነባው እሴት እነዚህ ሁሉ ጎረቤት ሀገሮችን ጭምር እየሰበሰበ በሰላም የሚያኖርበት ሁኔታ ሆነ ጊዜ እውቅና በቃ ሰላም በመኖራቸው እውቅና ሰጥቶ ነበር። እንደ ክልልም እውቅና ተሰጥቶናል በዚህ ጉዳይ ላይ ስለዚህ ተአጠናክሬ የምንቀጥል የሆነ አይደለም ኢትዮጵያውያን አቻችለን እዚህ ለዞኑ ላይ ለማስቀመጥ የውጭ አገር ዜጎችም በተለያየ ችግር ተፈናቅሎ እኛ ጋር ያሉ በሰላም እየኖሩ ያሉበት ሁኔታ ነው እንግዲህ ይሄ ማህበረሰባችን ረጅም ጊዜ ያካበተው እሴት ልምድ ነው በተለይ 2017 ሁለት ዓመት ልጆች ማሳለፍ አልቻለም። ለዩኒቨርሲቲ አብዛኛው ጊዜያቸው የሚያሳልፉት በወርቅ ቦታ ስለሆነ ጥናት የለም። በወርቅ ቦታ ተማሪዎችን የሚያቆይ በወርቅ ቦታ ላይ ተማሪዎችን የሚያሰራ ማህበር የተማሪው አባትም ሳይቀር በሕግ እንጠይቃለን ብለን